ክብሮት ሰላምታችን በእያላችሁበት ሲደርስ የተወደዳችሁ የኢትዮ ፎረም ቤተሰቦች እንህ ወየ ዕለቱን ዘገባዎቻችንን ከዚህ እንደሚከተለው ማቅረብ ጀመርን። አበይት ነጥቦቹን በቅድሚያም በአማራ ክልል ከኤርፖርቱ ቅርብ ርቀት ያለ ካምፕን ጨምሮ በተፈጸሙ ጥቃቶች ከፍተኛ ሰብአዊ ጉዳት ማጋጠሙ ተነገርም የፋኖ አመራሩ መሰልጠንና መደራጀቱ ቀጥሏል ሲሉ ገልጿል። የብልጽግናው ባለስልጣን ደግሞ መከላከያን መግጠም የማይችሉ አድርገናቸዋል ሲሉ ይናገራሉ። በዝርዝር የምንመለከተው ቀዳሚ ጉዳያችን ይሆናል። አቶ ጌታቸው ረዳ ከወልቃይት ጋር በተያያዘ የተላለፈውን መልእክት አስተባብለዋል። የወልቃይት ህዝብ የኔ ህዝብ ነው ብዬ ካላመንኩ በቀር ሌላ መገዳደል ውስጥ ይከተናል ሲሉም ተደምጧል። እናንተም ታደምጡታላችሁም የኢትዮ ኤርትራ የዛላንበሳ ድንበር ዳግም በቅርቡ ተከፍቷል። የህወሀቱ ሊቀመንበር በኤርትራና ትግራይ ህዝብ መካከል የተጀመረው ግንኙነት ይጠናከራል ማለታቸውም ይታወሳል። የአስመራና የአዲስ አበባ መንግስታት በኩል እንዴት እንደሚተረጎም ግልጽ ያልሆነው ግንኙነት ተጀምሯል የሚለው ደግሞ የቢቢሲ ዘገባ ነው የምንቃኘው ይሆናል። ኢትዮጵያ በዓለም የዜጎቿ ገቢ እና የመኖሪያ ቤት ዋጋ ከማይመጣጠኑባቸው ቀዳሚ ሶስት ሀገራት መካከል አንዷ ሆነች። የምትበልጠው ሶሪያና ኩባን ብቻ ነው ሲልም በቅርቡ የወጣ አንድ ሪፖርት አመላክቷል። ሌላኛው መረጃችን ነው። እስራኤል እና ኢራን ዶናልድ ትራምፕ ተደረሰ ካሉት የሰላም ስምምነት በኋላ እርስ በራሳቸው እየተካሰሱ ይገኛሉ። የኢራን የመገናኛ ብዙሃን በሰሜናዊ ኢራን ፍንዳታዎች መሰማታቸውን ጠቅሰው የተኩስ አቁሙ ተጥሷል ብለዋል። ዶናልድ ትረምፕ ደግሞ አስቀድመው እስራኤል እነዛም ቦምቦችን አትጣይ በጥቃቱ የምትቀጥ ከሆነ ከፍተኛ ጥሰት ነው ሲሉ ገልጸው ነበርም። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሆነላችሁ። በአማራ ክልል ከኤርፖርቱ ቅርብ ርቀት ያለ ካምፕን ጨምሮ በተፈጸሙ ጥቃቶች ከፍተኛ ሰብአዊ ጉዳት ማጋጠሙ ተነገረም። የፋኖ አመራሩ መሰልጠንና መደራጀቱ ቀጥለዋል ሲሉ ገልጿል። የብልጽግናው ሹም ደግሞ መከላከያን መቅጠም የማይችሉ አድርገናቸዋል ሲሉ ይናገራሉ። የአማራ ክልል የጦርነት ምድር ከሆነ አመታት አልፏል። የብልጽግናው መንግስት ክረምቱ ከመግባቱ በፊት የፋኖ ይዞታዎች ላይ ጠንካራ ጥቃቶችን በማድረስ ማጥፋት በሚል የፋኖ ኃይሎች ደግሞ ወደ እነዚህ ስምሪት በሚጓዙ የመንግስት ኃይሎችና በካምፕ ላይ በሚፈጽሙ ጥቃት ነው። ከሰሞኑ ውጊያው የቀጠለው ትናንት ከጎንደር አዘዞ ኤርፖርትን ብዛም በማይርቀው የአድማ ብተና ኃይሎች ካምፕ ላይ የደረሰው የዚህ አንዱ ማሳያ ነው። ጉምብሪ ተብሎ በሚጠራ ስፍራ ላይ ከተፈጸመው ከዚህ ጥቃት ባሻገርም ከአይምባ እስከ ማክሰኘት ባሉ የቀጠናው አካባቢዎች የተኩስ ልውጦች እንደነበሩም ታውቋል። በእነዚህ ጥቃቶችም ሰብአዊ ጉዳት መድረስ ሆኖ የተነገረው። በተመሳሳይ በምስራቅ ጎጃም የትመን በደቡብ ጎንደር ሰዴም በደቡብ ወሎ መካነ ሰላም ዙሪያ ጥቃቶች ደርሰዋል ከሰሞኑ በወሎ መቀት፣ አራዶም በጎጃም ባህር ዳር ዘንዘልማ አቸፈር ሊበን የደረሱትም የቀጠለ ውጊያ ገጽታዎች ናቸው የፋኖ ኃይሎች ወቅታዊ ትኩረታቸውን ያደረጉት በታጣቂዎቻቸው ስልጠና ላይ ስለመሆኑ ይገልጻሉ የፋኖ አመራሩ አስረስማረም መሰልጠን መደራጀት መታጠቅ መዋጋት ማሸነፍ የትግላችን ፎርሙላ ነው ሲሉ ገልጸው። በሁለት መንገድ የሰለጠንና የተደራጀ ያሉትን ኃይል የሚያስቀምጣሉ የፋኖ ኃይሎች ሌሎች ኮማንዶዎችንና የተደራጁ የአርሶ አደር ተጠባባቂ ጦር አባላት በሚል የገለጿቸውን በማቅረብ በሌላ በኩል በራስ አቅም የተሰሩ ፈንጂዎች የመንግስት ወታደሮች ጉዞዎችን የገሃነም አድርገዋቸዋል ሲሉም አክሏል። በቅርቡ በእነዚህ ፈንጂዎች በደረሰ ጥቃት ተሽከርካሪዎች ላይ ጉዳት ማጋጠሙም የሚታወቅ ነው። የብልጽግናው ሹም ደግሞ የፋኖ ኃይሎችን የአራት ኪሎ ህልም ቅዠት አድርገነዋል ሲሉ ይሰማሉ። አህመዲን መሐመድ የተባሉት የክልሉ ብልጽግና አመራር መከላከያ ጋር የሚገጥም የፋኖ ኃይል የለም ሲሉም ያክላሉ ሱን ተቀብዬ አራት ኪሎ አደርሰዋለሁ ብሎ የሚያስብ ካለ ህልም ቅዠት ነው። ምንም አይነት አሁን አቅም ያለው ኃይል እየተዋጋ ያለ ከመከላከያ ጋር የለም። በየጫካው እየተደበቀ እየተሸለከለከ ያለ የሽፍታ እንቅስቃሴ የሚያደርግ ኃይል ነው፣ በጎጃም፣ በጎንደርም፣ በወሎም በሸዋ እኔ ሹም ይህንን ንግግር ካደረጉ ከቀናት በኋላ እንኳን ዛሬ በርካታ የመከላከያ ሰራዊት አባላት ለዛውም ኮማንዶዎችን የያዙ ተሽከርካሪዎች እሳቸው ንግግሩን ወዳደረጉበት ሰሜን ሸዋ ቀጠና በሸዋሮ ቤት በኩል ሲገቡ ታይተዋል። የፋኖ ኃይሎችን ጠፍተዋል፣ የቀሩትም ዋሻና ገዳም ተደብቀዋል ከተባለም ወራት ነጉደዋል። ያ ከሆነ ሰራዊቱ አሁን እየተዋጋለው ጥቃትን እያስተናገደ ያለው በየትኛው ኃይል ነው የሚለው ግን ምላሽ አላገኘም። ይበንዴ እንዳለ ትናንት በምዕራብ ጎንደር ከጎንደር ወደ መተማ በሚወስደው መንገድ ላይ የደረሰው ጥቃት መነጋገሪያ ሆኗል። መቃ በተባለው አካባቢ በተፈጸመ ጥቃትም በደርዘን የሚቆጠሩ የክልሉ አድማ ብተን አባላት መገደላቸው የተነገረ ሲሆን ጉዳቱ በተወሰኑ የመከላከያ ሰራዊት አባላት ላይ ማጋጠሙም ታውቋል። ይህ ጥቃት የተፈጸመው ከፋኖ ነው ኃይሎች ውጭ የሆኑ በአካባቢው በሚገኙ ታጣቂዎች አማካኝነት እንደሆነ የተነገረ ሲሆን የመንግስት ኃይሎች ላይ ጥቃቱ ከፍተኛ ጉዳት ማድረሱን ተከትሎ ሰላማዊ ነዋሪዎች ላይ የአጸፋ እርምጃ ወስደዋልም ተብሏል። በመንግስት ኃይሎች ላይ ከተፈጸመው መጠኑ ከፍ ያለ ግድያ ባሻገር ሹፌሮች የጥቃቱ ሰልባ መሆናቸውና በቁጥር እስካሁን በውል ያልታወቁትም ለልፈትዮት መዳረጋቸውም ነው የተሰማው። ክስተቱን በተመለከተ ከክልሉ መንግስት የሚሆኑት ከአራት ኪሎ አስተዳደር በኩል የተባለ ነገር የለም። አቶ ጌታቸው ረዳ ከወልቃይት ጋር በተያዘ የተላለፈውን መልእክት አስተባብለዋል። የወልቃይት ህዝብ የኔ ህዝብ ነው ብዬ ካላመንኩ በቀር ሌላ መገዳደል ውስጥ ይቀተናል ሲሉም ተደምጧል። ትናንት ኢትዮ ፎረም ከስብሰባው ታዳሚዎች ያገኘውን መረጃ ዋቢ በማድረግ በሁመራው መራው መድረክ ላይ ንግግር ካደረጉ ግለሰቦች ውስጥ አቶ ጌታቸው ረዳ የማንነት ጥያቄ ያለ ብያላ ምንም። ይህ ጥያቄ ካለ ግን በህግ መመለስ ይኖርበታል። ኢኮኖሚያዊ በደል እንዳለግን አውቃለሁ። እዚህ የተገኘውትም ሰላማዊ በሆነ መንገድ እንድንፈታው መስማማታችሁን እንድታ ዩ ለመነጋገር ነው ማለታቸውን መዘገቡ ይታወሳል። ይሁን እንጂ የአማራ ክልል የመንግስት የመገናኛ ብዙሀንን ጨምሮም የተለያዩ የዘገባ ምንጮች አቶ ጌታቸው የወልቃየት ህዝብ የማንነት ጥያቄ ተገቢ ነው ማለታቸውን መዘገባቸው ተስተውሏል። የሆነ ሆኖ አቶ ጌታቸው ረዳ በጉዳዩ ላይ ማብራሪያ ሰጥቷል። እኔ በወልቃየት የሚሆን ጸገዴ የማንነት ጥያቄ አለ ብያ ለምንም ሲሉ የተሰራጨውን ዘገባ በማስተባበል በመድረኩ ላይ የገለጽኩት እኔ በወልቃየት የሚሆን ጸገዴ የማንነት ጥያቄ አለ ብያ ለምንም የኢኮ ኢኮኖሚ ተጠያቂነት ጥያቄ እንዳለ ግን አውቃለው። ያም ሆኖ ግን የኔ እምነት እንደተጠበቀ ሆኖም እዚህ ያላችሁ ሰዎች አለ ብላችሁ የምታምኑ ከሆነም የሆነ ይሁን ጥያቄ በሰላማዊና በህጋዊ መንገድ ብቻ ነው መፈታት ያለበት ነው ያልኩት ሲሉ ለአዲስ ስታንዳርድ ገልጿል። የብልጽግና ፕሬዚደንት አማካሪ በሁመራ በነበረው መድረክ ላይ የነበሩ አብዛኞቹ የአስመላሽ ኮሚቴ አባላት መሆናቸውን ገልጸው ወደ ደጋውም ወተን ህዝቡ ጋር ተነጋግረን የህዝቡ ስሜት ምን እንደሆነ በተሟላ መልኩ ለመረዳት እንሞክራለን ብዬ እነግሬያቸዋለሁ አለሁም ሲሉ ገልጿል። አቶ ጌታቸው በትናንቱ መድረክ ላይ ሰራዊት በማስገባት የወልቃይትና አካባቢው ችግር መፍታት እንደማይቻል ሲያብራሩም ተደምጧል። የወልቃይት ህዝብ ህዝቤ ነው ብዬ ካላመንኩ በስተቀር የሆነ መሬት እያማተርኩ የምሰራው ስራ እንዳላችሁት ሌላ የመገዳደል አዙሪት ውስጥ ነው የሚቀጥል ሰው ብዙ የኔዎቹ ሰዎች ብዙም ደስ አላቸውም እንደዚ አይነት ነገር ው እንደምትከታተሉት

በአስር ሺዎች ያጣንበት ጦርነት የሚደገምበት ሁኔታ መኖር ያለበት የኢትዮ ኤርትራ የዛላንበሳ ድንበር ዳግም በቅርቡ ተከፍቷል። የህወሀቱ ሊቀመንበር በኤርትራና ትግራይ ህዝብ መካከል የተጀመረው ይጠናከራል ማለታቸውም ይታወሳል። የአስመራና አዲስ አበባ መንግስታት በኩል እንዴት እንደሚተረጎም ግልጽ ያልሆነው ግንኙነት ተጀምሯል የሚለው ደግሞ ቢቢሲ ነው። በኤርትራ ድንበር አካባቢዎች ያሉ የሁለቱም ሀገራት ህዝቦች ግንኙነት ዳግም ስለመጀመሩ ከቅርብ ጊዜ ወዲህ ተደጋግሞ እየተነገረ ያለ ነው። ይህ በአራት ኪሎ አስተዳደር በኩል የህወሀትና የሻቢያ ግንኙነት ነው በሚል የተወደደ አይደለም። እና አቶ ጌታቸው ረዳን በሰሞንኛ የፓርቲ መግለጫቸው የአብይ አህመድ አስተዳደር በዚህ ጉዳይ እርምጃ ይውሰድባቸው የሚል ጥያቄ ማቅረባቸው ይታወሳል። የህወሀቱ ሊቀመንበር ደብረጽዮን ገብረ ሚካኤል ደግሞ የሚጠናከር እንዳውም ከሌሎች ህዝቦች ጋርም የሚጀመር ነው ሲሉ ገልጸውት ነበር። አመንጎ ህዝብ የኤርትራ ትግራይ ይፍጠር ዘሎ ናይ ህዝብን ህዝብ ርክብ ተጠራህሮ ንቅፅልን ተመሳሳሊ ርክባት ምስ ካልኦት ጉራዊት ህዝብታት ትኩረት ውሃይቦ ክፍፀምን በኤርትራና በትግራይ ህዝብ መካከል የተጀመረው ግንኙነት እንዲቀጥልና ከሌሎችም ጎረቤት ህዝቦች ጋርም እንዲጀመር አስፈላጊውን ጥረት እናደርጋለን። የትግራይ ህዝብ ከአፋር፣ አማራ፣ ሱዳን፣ ኤርትራ ህዝብ ጋር የሚያጣላ አጀንዳ የለውም። ዋነኛ ፍላጎቱም መልማትና ኋላቀርነት መላቀቅ ነው። ብልጽግናና መሪው ከአምስት ዓመታት በፊት ከሻቢያው አለቃ ጋር የፈጠሩት መርህ አልባ ግንኙነት የሰላም የኖቤል ብቻ ያስገኝላቸው አልሆንም ደጋግመው አንበረከክ ነው ቀና እንዳይል አደረግ ነው የሚሉት የትግራይ ህዝብ ላይ ሚሊዮን ገዳይ ጦርነት እንዲያካሄዱ ያስቻላቸው ጭምር እንጂ። የሰላም ስምምነት ያኳረፋቸው የአራት ኪሎና አዲ ሃሎ ያሉ ሰዎች አሁን ላይ ደግሞ የጦርነት ነጋሪት እየጎሰሙ ናቸው። በዚህ መካከል ነው እንግዲህ ቢያንስ በሁለቱ የሀገራቱ ድንበር አካባቢ ያሉ ህዝቦች ግንኙነት ተጀመረ የተባለው። ቢቢሲ ያሳለፍነው እሁድ የነበረውን ክስተት መነሻ አድርጎ የዛላንበሳ ድንበር ከአምስት ዓመታት በኋላ ለመጀመሪያ ጊዜ ተከፍቶ የአካባቢው ማህበረሰቦች ተገናኝተዋል ሲል ዘገባውን ይጀምራል። እለቱ በሁለቱ ማህበረሰቦች አማካኝነት ድንበሩ ተከፍቶ ነዋሪዎች ሲገናኙ ለሰላምና እርግ አርግ ተምሳሌታዊ ጊዜ ነበር። በኢትዮጵያ የዛላንበሳ ከተማ የሀገር ሽማግሌዎችና የሃይማኖት አባቶች ባሉበት ቤተሰቦችና ወዳጅ ዘመዶችም ዳግም ተገናኝተዋል በማለትም ይጠቅሳል። የድንበሩን የተወሰነ ክፍል እንደገና ለመክፈት እርምጃ የተወሰደው ከሁለቱ መንግስታት ይፋዊ ድጋፍ ሳይደረግ በአካባቢው የማህበረሰብ ተወካዮች አነሳሽነት መሆኑን ነገር ግን ከድንበሩ መከፈት ጀርባ እንዳሉ የተገለጹ አካላት የትግራይ ክልል መንግስትና የኤርትራ ባለስልጣናትን ይሁንታ ማግኘታቸውንም ያትታል። ድንበሩ ተከፍቶ ዳግም ነዋሪዎች ሲገናኙ ብዙዎችን በስሜት የሞላ ሲሆን ረጅም ጊዜ የቆየ ሲሉም ገልጸውታል። በጦርነቱ ወቅት የሚሆን ከጦርነቱ በኋላ ከፍተኛ ውድመት ካጋጠማቸው አካባቢዎች ውስጥ በድንበር አካባቢ ያሉ ቀጠናዎች ይገኙበታል። የሁለት ዓመቱ የደም አፋሳሽ ጦርነት በፕሬቶሪያው ስምምነት አማካኝነት ቢጠናቀቅም በርካታ የዛላንበሳና የአካባቢያ ነዋሪዎች ግን ከፍተኛ ኢኮኖሚያዊና ማህበራዊ ጉዳትን አስተናግዷል። በርካታዎች ቤት ንብረታቸውን ጥለው የሸሹ ሲሆን በአሁኑ ወቅት ከዛላንበሳ በ30 አካባቢ ኪሎ ሜትር ርቀት ላይ በምትገኘው አዴግራትም ከ55 በላይ ነዋሪዎች በመጠለያ ጣቢያ ውስጥ ናቸው። ባሳለፍነው እሁድ በድንበሩ መከፈት የተገናኙ ሰዎችም ያለፈው ይበቃል፣ በሰላም ጠረጴዛ ዙሪያ ቁጭ ብለንና የተሻለ መጽ ጊዜን እንገንባ ሲሉ ተሰምቷል። በዛላንበሳ አካባቢ በሁለቱ ሀገራት ህዝቦች መካከል የንግድ ልውውጥም ዳግም ተጀምሯል። አንዲት የትግራይ ናት እንደ ህዝብ መብላት መነገድ እንፈልጋለን። እንደዚሁም እንደዚህ ቀደሙ በማህበራዊ ህይወት መገናኘት እንሻለን። የእነርሱ ቤተሰቦች እዚህ አሉ፣ የእኛ ቤተሰቦችም እዛሉ። የምንፈልገው ሰላም ነው ሲሉ ተናግሯል። ነገር ግን በጦርነቱ የደረሰውን ጉዳት ለመጠገን በርካታ ስራዎች አሁንም ይጠበቃሉ። ዛላንበሳን ጥለው ለአምስት ዓመታት ባዲግራት የስደተኞች መጠል መጠለያ ጣቢያ የኖሩት ወይዘሮ አምለሰት ዛሬ የተዘጋው ቤቴን ለማየት መጣው። ካሁን በኋላ ልጆችን ይዤ በቤቴ መኖር ቀጥላለሁ ሲሉ ተሰምቷል። የሁለቱ ማህበረሰቦች ተወካዮች ሰላም እና እርቅ ተጀምሯል ሲሉ ያወጁ ሲሆን ነዋሪዎች ወደ ቤታቸው ተመልሰው ህይወታቸውን ዳግም መገንባት እንዲጀምሩም ጥሪ ቀርቧል። ይሁን እንጂ አሁንም የተዘረፉ ንብረቶች፣ የወደሙ ቤቶችና የአገልግሎቶች አለመኖር በሺዎች ለሚቆጠሩ የተፈናቀሉ ቤተሰቦች ህይወትን ዳግም መልሶ ለመቋቋም ቀላል አላደረገውም ሲልም ዘገባው ይጠቅሳል። ከዚህ በተጨማሪ ደግሞ ይህ በአካባቢው ማህበረሰቦች መካከል የተደረሰ ስምምነትና የተጀመረ ግንኙነት በኤርትራና በኢትዮጵያ መንግስታት መካከል በአዲስ አበባና በአስመራ እንዴት እንደሚተረጎም ግልጽ አይደለም ሲልም ቢቢሲ ዘግቧል። ኢትዮጵያ በዓለም የዜጎቿ ገቢና የመኖሪያ ቤት ዋጋ ከማይመጣጠኑባቸው ቀዳሚ ሶስት ሀገራት አንዷ ሆነች። የምትበልጠው ሶሪያና ኩባን ብቻ ነው ይላል በቅርቡ የወጣን ሪፖርት። የዓለማችን ትልቁ የኑሮ ሁነት የመረጃ ቋት ኑምቢዮን በቅርቡ ባወጣው መረጃ ኢትዮጵያ ለመኖር እጅግ ውድ ከሆኑ የአፍሪካ ሀገሮች መካከል ቀዳሚ ደረጃ ላይ ስትገኝ፣ ከዓለም ደግሞ አምሳ ሶስተኛ ደረጃ ላይ መቀመጧን ዘግቦ ነበር። ኢትዮጵያውያን አሁን ላይ እንደ ምግብና ትራንስፖርት ባሉ መሰረታዊ ነገሮች ላይ ከሌሎች የአፍሪካ ሀገራት ዜጎች የበለጠ ገንዘባቸውን ያወጣሉ ሲል መግለጹም ይታወሳል። የዓለም አቀፉ የመሰረታዊ ነገሮች ዋጋ ጥናት ኢንዴክስ እንደሚያመላክተው ኢትዮጵያ በቤትና በዜጎች ገቢ መካከል ከፍተኛ ልዩነት ካለባቸው ቀዳሚ የዓለም ሀገራት መካከል አንዷ ናት። አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች ያለውን የመኖሪያ ቤት እጥረት በመለካት የተሰራ ጥናትም ነው። እናም ኢትዮጵያውያን በገበያቸውና በንብረት ክፍያቸው መካከል ያለው ምጥጥን አርባ ሰባት ነጥብ አንድ ነው ብሏል። ይህ ማለት ዜጎች በአማካይ ከሚያገኙት ገቢ ወደ ግማሽ የሚጠጋውን ለቤት ወጪ ያውሉታል እንደማለት ነው። በዓለም ላይ ከኢትዮጵያ በታች ያሉት ሁለት ሀገራት ብቻ ሲሆኑ ሶሪያና ኩባ ስለመሆናቸውም ይጠቅሳል። በተለይም ከቅርብ ዓመታት ወዲህ በከተሞች ያለው የዋጋ ንረት ነገር ግን የዜጎች ገቢ ባለበት ማዝገም የኢትዮጵያን ደረጃ ለማሽቆልቆል እንዳስገደደውም ተመላክቷል። ዓለም አቀፍ ተቋማት እንዲህ ያለ ሪፖርትን የሚያወጡበት ዜጎቹም ኑሮ እንደከበዳቸው በሚናገሩበት ወቅት በየፓርኩና ሪዞርቱ የሚልካቸው የብልጽግና ሰዎችና መሪዎቹ ግን ሚራክል የሚሉት እድገት ላይ ስለመሆናቸው ነው የሚናገሩት። ኢትዮጵያ ውስጥ እድገት ሳይሆን ሚራክል ነው ያለው። ኢትዮጵያ ውስጥ ለውጥ ሳይሆን እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣ ያለው። ይህን እድገት በተገለጠ አይን ማየት ካልቻል፣ መጠበቅ ካልቻል፣ መደገፍ ካልቻል፣ አደገኛ ጣጣና መከራ ሊያመጣብን ይችላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የተኩስ አቁሙ ተግባራዊ መሆን ጀምሯል ካሉ በኋላ እስራኤልና ኢራን እርስ በርሳቸው እየተካሰሱ ናቸው። ሁለቱም ሀገራት ጥቃቶች እንደተሰነዘሩባቸውም እየገለጹ ናቸው። ዶናልድ ትራምፕ በኢራንና ና እስራኤል መካከል የተደረሰው የተኩስ አቁም ስምምነት ተግባራዊ መሆን መጀመሩን ገልጸው የተኩስ አቁሙ ተግባራዊ መሆን ጀምሯል፣ እባካቸው አትጣሱ ሲሉ ተማጽኖ ነበር። ሁለቱም ሀገራት ይህንን የተኩስ አቁም ስምምነት መቀበላቸውን ካሳወቁ በኋላ ግን አንዳቸው ሌላኛቸውን ጥቃት በመሰንዘር እየተካሰሱ ናቸው። ኢራን በሰሜናዊ የሀገሪቷ ክፍል በተፈጸመ ጥቃት ዘጠኝ ሰዎች ሲገደሉ 33 ደግሞ ጉዳት ደረሰባቸው ብላለች። የሀገሪቱ የመገናኛ ብዙሃንም ከዚህ ጥቃት ጀርባ እስራኤል አለች ሲሉ ነው የዘገቡት። በተጨማሪም በሰሜናዊ ኢራን ፍንዳታዎችን መስማታቸውንና የተኩስ አቁሙ መጣሱንም ሲዘግቡ ተስተውሏል። ለኢራን እስላማዊ አብዮት ዘብጓድ ማዕድ ቅርብ የሆነው ፋርስ የተባለው የዜና ወኪል እንዳለው ከዋና ከተማዋ ቴህራን በስተሰሜን ማዛንዳራ ግዛት ውስጥ በምትገኘው ባቦል ሳር ከተማ ውስጥ ፍንዳታዎች ተሰምተዋል። ሌሎች መህርና ኢስና የተባሉ የዜና ወኪሎችም በሰሜናዊ ግዛት ውስጥ በሚገኙ የተለያዩ ስፍራዎች ፍንዳታዎች መከሰታቸውንና የአየር መከላከያ መሳሪያዎችም ተኩስ መሰማቱን በመጥቀስ የተኩስ አቁሞ ተጥሷል ብለዋል። የኢራን መንግስት ቴሌቪዥን ፍንዳታዎቹ መከሰታቸውንና የግዛቲቱ አስተዳዳሪ ቃል አቀባይ ክስተቱን በተመለከተ ዝርዝር ጉዳዮችን ገና አለማሳወቃቸውን ነው የዘገበው። እንዲህ ያሉ ዘገባዎች የተሰራጩት ፕሬዚደንት ዶናልድ ትረምፕ እስራኤል በኢራን ላይ ጥቃት እንዳትፈጽም ካስጠነቀቁ በኋላ ነው። ዶናልድ ትረምፕ በማህበራዊ ትስስር ገጻቸው ላይ ባሰፈሩት ጽሑፍ እስራኤል በኢራን ላይ ጥቃት መፈጸም የለባትም ብለው ነበር። እስራኤል እነዛን ቦምቦችን አትጣይም፣ በጥቃቱ የምትቀጥ ከሆነ ከፍተኛ ጥሰት ነው። የጦር አውሮፕላን አብራሪዎችንም በአሁኑ ነው ወደ ቤትሽ መልሽም፣ ሲሉ ጽፈዋል። ይህ የፕሬዚደንቱ ማስጠንቀቂያ የወጣው ደግሞ ከዛሬ ጠዋት ጀምሮ ተግባራዊ እንደሆነ የተኩስ አቁም ስምምነት በኢራንና በእስራኤል መካከል መደረጉ ከታወቀ በኋላ ነው። የእስራኤል የመከላከያ ሚኒስትር እስራኤል ካትዝ ግን ኢራን የተኩስ አቁም ስምምነቱን በመጣስ ወንጅለዋታል። የእስራኤል መከላከያ ኃይል ኢራን የተኩስ አቁሙን በመጣሷም በቴህራን ማዕከላዊ ክፍል የሚገኙ ኢላማዎች ላይ ከበድ ያለ ጥቃት በመፈጸም ምላሽ እንሰጣለን ሲሉ ዝተው ነበር። የሃገሪቱ ጦር ዛሬ ረፋድ ላይ ከኢራን የተወነጨፈ ሚሳኤል አክሽፍ ያለው ያለ ሲሆን ኢራን ግን ምንም አይነት ጥቃት አልሰነዘርኩም ስትል አስተባብላለች። የተወደዳችሁ የኢትዮ ፎረም ቤተሰቦች ለዛሬ ያሉን መረጃዎች ይህን ይመስሉ ነበር። አበቃን። ቸር ያሰማን።